የኔ ቀብራራ ቀብራራዬ፣ እግሯ ላይ ወድቀ ይቅርታ ጠይቃት ለምትሉ ሰዎች አልቶ ምናስማ። የፈለግኩበት ቦታ መሄድ መብት አለኝ። ሀይ ምዬ አይኖ የፈለግሽው ቦታ የመሄድ መብት አለሽ፣ ግን ላንተ ብዬ ነው። ብሩክ፣ በአንተ ምክንያት ነው። መደባደብ አለባት ሶሲ? ሶሲ እኮ አትደባደብም። ከዚህ በፊትም ብራንካ አድርጋ አይተናታት

በብሩክ ሰበብ ብሩክ በገባበት ራሱ ይወጣዋል። አንቺ ራስሽ ለራስሽ ራስሽን ክብርሽን ራስሽ ጠብቂ። ሶሲ ምን እንዳቀደችልሽ አላወቅሽም። ኢንስታግራም ላይ እንዴት እንዴት እንዴት እንዳለቀሰችብሽ ማለት ነው። ሶ ያለቀሰች ማለት ብድሯን አትመልስም ማለት አይደለም። ስለዚህ ሀይሚ ተይ፣ ሰብሰብ በይ፣ ተይ በኋላ እኛንም እንዳታሳዝኝን። ተይ ተይ እኛ ተናግረናል። እኛ ለእኛ ምናችን ምንም የሚጎልብን ነገር የለም። በኋላ ላይ ግን ህይወትሽን ፈራሁልሽ፣ ፈራሁልሽ። እኔ አላቅም። የማይገባ ነገር ውስጥ ነው የገባሽው፣ የሚያስጠላ ቦታ። ዳኒና ሶሲ መሀል መግባት ማለት እንጃ የሰንጣቃ እንጨት ውስጥ መግባት ማለት ነው። በዛ ላይ ሁለቱም ይዋደዳሉ፣ ሞ እንደ አንቺ እና እንደ ብሩክ። አንቺ ብሩክ ንቀሽ ነው። በእርግጥ አላቅም ምን እንደፈለግሽ። ፈጣሪ ነው የሚያውቀው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ፣ እግዚአብሔር ይመስገን ሁሉ ሰላም ነው። የጭረቃ ፋሚሊዎች ንግግር እንግዲህ በጣም ሰልችቷችኋል፣ በጣም ምርር ብሏችኋል አውቃለሁ። ይሄንን እሱም እንግዲህ በቅርቡ ይፈታል፣ ከእግዚአብሔር ጋር በቅርቡ ይፈታል። ያው ሁሉም ነገር ከረፈደ ነው ሀይም የሚገባት አሁን ላይ ማለት ነው። እኔ እንደማያት ከብሩክ ጋር ከብሩክ ጋር ይቅርታ ለመባባል መንገድ እየከፈተች ነው። ይቅርታ ማለት ትፈልጋለች፣ ግን ደግሞ ይቅርታ የሚለው ቃሉ ከሱ መጥቶ ስለ ግፋችሁ እሷ ይቅርታ የሚለውን ቃል አውጥታ ብሩኬን ጋር ለመግባባት ግራ ገብቶታል። ብሩክ ተስፋ ቆርቷል። ከሶሲ ለሶሲ ሶሲ ለምታመጣባት ነገር እየነገራት ነው እያለው እባክሽን ወደ ራስሽ የሰው ባል ጋር አትሄጂ፣ ምን ትሰሪያለሽ? ዳኔ ጋ እያላት ነው ያለው። ቤት ስትሄድ እንግዲህ ቁጭ ብላ ነው ያገኘቻት። ቁጭ ብላ ስታገኛት ግን ሶሲ ያራዳ ልጅ ማለት ነው፣ ምንም ነገር አልተናገረቻትም። ምንም ማለት ነው። ባሏን ነው እንደፈለገች ያደረገችው። ሀይሚሳ ፀጉሯን ነው ምነጨው። መደብደብ ነው ምናምን። ሬስፔክት አያቸው አደለ? ቤት የመጣውን ሰው ሳይሆን ቤት ቁጭ ብሎ ያስደፈረውን ሰው ነው መጀመሪያ የሚመታው ማለት ነው። ገባቸው አይደለም? አሁን ሶሲ ሀይሜን ቁጭ ቤን ያለቻት ምንም ያደረገቻት ነገር የለም አልመታቻት ምን አላረገቻት። ግን እዛ ትናንትና ስላልመታቻት ሶሲ እንዴት ዝም ትለኛለች? እንዴት ለምን መጣሽ አትለኝም ወይ እንዴ ለምን መጣች ብለሽ ለምን ጠይቄታል? ለምን ጠይቄታል? ነገርሻትኮ፣ ለምን እንደመጣሁ መጀመሪያ አውቄ አሞት ለጠይቀውን የመጣሁት አልሻት። እሷ ታዲያ አንቺ የእሱ አባል ታሞ ሄደሽ ልትጠይቂ ምን ይመለከትሻል ብላ ትጠይቅሻለች። አይመለከትሽም። ታመመ ተፈለጠ ምን ሆነ? ህግ መሄዱ ላይ ቀር ይቅርታ፣ ይቅርታ፣ ይቅርታ ህግ ቦታ ሄድ ለህግ እንዳታቀርብብኝ ብሎ ሲልሽ ብሎ ብለሽ ለምነሽው ነበር። የዛን ሰዓት እሺ ቢል እሺ ይል ነበር ግን እሺ አላለም። ሄዶ ህግ ጋር ቀረበ። ስለዚህ ከአሁን በኋላ ምን ትሰሪ ያለሽ አንቺ እሱ ጋር ምንም አሰሪም ምንም ምክንያት የለሽም። ለበሮኬ ለአንተ ብዬ ነው ለአንተ ብዬ ነው እያልሽ የባሰ ስሙንና ክብሩን አታጥፊው። የአንችንም ክብር አታስቀንሺው። በጣም ብዙ ብዙ ብዙ ሰው እያስጠላቸው ነው ያለው። ቪዲዮ ቪዲዮዋቸው የምትሰሩት ነገር እኔ ቢቀርባችሁ ብዬ እጠይቃችኋለሁ ከወዲሁ እኔ አላቅም እንዳንድ ቤተሰብ ሰብስክራይብ ባችሁም እየተነሳ ነው ይሄ ድራማ ቢቀርባችሁ በጣም የተሻለ ነው። በጣም ከጨረቃ ፋሚሊ የማይጠበቅ ነገር ነው። በእርግጥ ማ እንደሆነ የዚህ ርዕስ አይዲያ ሰጪ ማ እንደሆነ የሚታወቅ ነገር የለም። በነገራችን ላይ አራቱ ጋም የተመሰቃቀለ ነገር ነው የምናየው፣ ማለት ነው አራቱ ጋም የተመሰቃቀለ ነገር ሰው ማ እንደሆነ እንግዲህ እኔ አላቅም በዚህ ልክ ግን እንደ ብሩክ ያሳዘነኝ ሰው የለም መቸስ ለሱ ነው የምታደዩ ትሉኛላችሁ ግን እንደ ብሩክና እንደ ሶሲ ያሳዘነኝ የለም ለምን መሰላችሁ ሶሲም እኔ እኔ ባላሰብኩት መንገድ አሁን ሶሲ ሶሲ እንደውም በጣም ተጎጂ ናት በብሩክ በኩልም በዳኒ በኩልም በዳኒ በኩል ፍቅሯ ናታለች በብሩክ በኩል ደግሞ እንዳላስቀይሞ ብላ አድርጋለት እንድዛው እንደዚህ አይነት ነገር ሲፈጠር አስባችሁታል? እሱ ዳኒ ፍቅረኛዋ ነው፣ ብሩክ ደግሞ ራሱን የቻለ ጓደኛዋ ነው። ሁለቱ ሲጣሉ ወደ ማን ነው የምትሆኑት? በጣም ነው የሚከብደው። እግዚአብሔርም በጣም ይከብዳል። ከሁለቱ ውስጥ እንዴት ወደ ማንኛው ጋር ሆና መወገን ትችላለች? ያው ለእውነትም ቢሆን እኮ አንዳንዴ የሆነ የምትሸፍኑት ነገር አለ እና ማለት ነው ለእሷ በጣም ገባር ነው። ይህን ነገር ለማስተካከል ነው ብሩክም ደፋ ቀና ሲል የነበረው ማለት ነው። እና ለእሷ ማለት ቪዲዮ እንኳን አንድ ቪዲዮ ነው የለቀቀቸው ትናንትና፣ ብዙ ብዙ ብዙ ብዙ እየተሰደበች ግን ለጨረቃ ፋሚሊ ውለታ ውላለች። ዳኒ ግን ትናንትና መቶ ሺህ ገባ ዳኒ ማለት ነው ዳኒ መቶ ሺህ ገባ። ሀይሚ ሁለት መቶ ሺህ አልገባችም። ዳኒ እንግዲህ እርግጠ በእርግጠኝነት የሃይሚን ኬክ የሃይሚን ሁለት መቶ ሺህ ኬክ ያገብርላታል ብዬ ተስማ ረጋለሁ። ምክንያቱም ጀግና ሴት ማናት ብባል ሃይሚ ናት ምለው። እንዲህ ያንተ መሰለች ታዲያ? እኮ የብሩክ ነች እኮ። ብሩክ እኮ ነው ጀግና ያደረጋት። ከብሩክ ጋር ስለሆነች እኮ ነው። ከሌላ ሰው ጋር ብትሆን አይደለም ጀግና ልትባል ቀርቶ፣ ኧረ ምን ስንት ሌላ ስም ብዙ ስም አለ። ከብሩክ ጋር ባትሆን ማለት ነው። ከብሩክ ጋር ስለሆነች ነው እ አረ ከዛ በፊት ስንት ስንት ስንት ሰው አልፏል መሰለህ? ስንት ሰው አንተ አላየም። አንተ መኮረሪ ማማ ዛሬ እድለኛ ነው። እንደውም ሀይሜን አቀፍካት። ሀይሜ ጋር ቀና ብሎ ያያ ሰው ነበረ ከብሩክ ጋር ተገፍትሮ ከአስፋልት በር የሚጣለው አላየም፣ አምልጦሃል። ከዛ ከዛ ዛሬማ ፊት ሰታ ምናምን ምናምን ተሳክቶልሃል። ስለዚህ ማለት ነው ሀይሜ ለብሩኬ ብዬ ነው ብለሽ የብሩክን ስም አታጥፊ። አትሂጂ ለሱ ብለሽ ይታሰር እኔው ሲታሰር፣ የዛን ሰዓት አለንኛ። የዛን ሰዓት እስኪ አሁን እኮ አንቺ ምንም የምታረጊው ነገር ታሰረም፣ ተሰደበም፣ ተፈለጠም በቃ መነሻው ያንቺ ነው። አንቺ ይቅርታ ብለሽ ባልሽን ስብስብ አድርገሽ ቤት ብትይ ኖሮ አንቺ ምዳኒ ቤት አትሄጅም። ተመልካችሽም እስከነ ክብርሽ እኛ የልጃችንን ወንድ አታውቅም፣ ልጃችን ከሆን ከክላስ ገብታ ብራን ካላረገችም ብለው እንደዛ ሲቆልሉሽ በአንድ ጊዜ ኮስ ምን እናረግሻቸው? እሱን እሰይ ደግ አርገሻል። እንኳን አረሹ እሱን። ለምን ባልሽን ሩም ውስጥ አምትቶ ፕራንክ አርጎ እኔ ስለሚሉት እሱን እሰይ እንኳን ሄድሽ። ግን ካሁን በኋላ ያለው ይበቃል ይበቃል። ከብሩክ ጋር መታረቅ አለብሽ። ሰብስክራይብ እየተነሳ ነው። በእርግጥ ቤተሰቦች ያልገባችሁ ነገር አለ። ሰብስክራይብ አታንሱ። ሰብስክራይብ አነሳችሁ አላነሳችሁ ለሰው ልጅ የሚጠቅመው ቪዩ ነው። በቪዋችሁ ልክ ነው፣ በእይታችሁ ልክ ነው የምትካፈሉት። ሰብስክራይብ ምንም ጥቅም የለው። ሰብስክራይብ ምንም ሁለት መቶ ሺህ ሰብስክራይብ ሁለት መቶ ሺህ ሰብስክራይብ አላችሁ አይደለ? መቶ ሺ ነው የሚያችሁ፣ መቶ ሺ ሊያያቸው ይችላል። ያኔ ቫሊው አለው። ግን ያን ያክል ቪው ነው የሚያስፈልገው። ቪው በጣም ያስፈልጋል። ስለዚህ ሰብስክራይባቸውን አነሳችሁ አላነሳችሁ ምንም አዲስ ነገር የለውም። ቪው ግን ሰው ወድ ልምጠላ የሚያያል ያው የሚፈልገው ነገር ይመጣል። ስለዚህ ሀይሚና ብሩኬ እንደምንም ብለሽ ሀይሚ በሆነ ሲስተም ከብሩ ጋር ለመግባባት ሞክሬ አሁን እኮ መንገዱ ጠፍቷት እኮ ነው እንጂ ሀይሚ ይቅርታ ለማድረግ የሆነ ፊቷ ላይ ያስታውቃል። ግን እንዴት ነው ያችን ቃሏን እሱ ያላትን ቃል እሷ ለማለት ከብዷታል። ያ ነገር ነው ያሸነፋት። እና ደግሞ ብዙ ሰው ብዙ ሰው የሰጠው ተመልካ የሰጠው አስተያየት አንድ አይነት ነው፣ አንድ አይነት ነው። ለምን እንደዚህ ሰጠሽ ለምን እንደዚህ የሆነ የምትሉ ሊረዳ እንዳልቻለ አላቅም የሚል ብዙ ጊዜ ቪዲዮ ሰርቷል፣ እና አባካቹ ተረዱት ማለት ባላንስ እናድርግ። እኔ ለምሳሌ ሀሚ አጠፋች፣ ሀሚ ያጠፍታለች ነው የምለው። ማንም ሰው ሊቃወምም ይችላል፣ መብቱ ነው። ሁሉም ሰው የኔን ሀሳብ ይደግፍ ማለት አልችልም። ከኔ አስተሳሰብ በተቃራኒ የሚያስብ ሰው ሊኖር ይችላል። ስለዚህ ቡርኬ ካጠፋ ቡርኬ ያጠፋ ነው። ስለዚህ ጥሩ የሰሩትን ጥሩ ሰርታል ነው የምንለው ማለት ነው። ትክክለኛ አስተያየት ሰጭ ደግሞ መሆን ካሰብን እንደዛ ነው አስተያየት መስጠት ያለብን እንጂ ስለ የምንወደው ሰው ሁልጊዜ በቃ መጥፎን ቢሰራ ትክክል ያልሆነ ነገር ሲሰራም ትክክል ነው ብለን የምንከራከርለት ከሆነ ይሄ ባላንስ አይደለንም ማለት ነው። ማለት እኛ ብንሆንስ ብለን ማሰብ ይጠበቅብናል ማለት ነው። እና ያን ነው ሌላው ደግሞ ቡርኬ ማሰብ ያለብህ የምትሰራቸውን ቪዲዮዎች በቃ ሁሉም ጎሽ ሳይ በጣም ጎበዝ ነው እንዲልህ፣ ወይም ደግሞ በቃ አንተን ሁሉም ወንድምየው ብሩክ ብሮክ ትክክል ነገር ቢሰራ እንኳን ትክክል አይደለም ተብሎ ተገልብጦ ሌላ ታሪክ እንደሚወራ ልታቃለመች እስ ማለት ነው። ሶ ምንም ማለት አለም። ጥሩ አስተያየት መስጠት ግድ ነው። እኛ አስተያየት የምንሰጠው የሁለቱን አንድነት ስለምንፈልግ ነው እንጂ አንዱን ከፍ አንዱን ዝቅ ብናደርግ፣ ብሩክ በዚህ ሄድበት፣ ሃይሚን በዛ ሄድበት ማለት እንችላለን። ትክክለኛ ነገር ነገር ግን ብሩክ ስራማለው ድራማማለው ምንም አምጥቶት ማለት ነው ግልብጥ ብጥ አድርገው ወዳል ሆነ ቦታ ነው የሚቀይሩት። ሁሉ ጊዜ ሚዲያው ላይ የሚታየው ነገር ነው። ይሄን እንኳን ተወዋት አለባብ ሰው ማለት ነው። ሌላ ደግሞ አንድ ላሰማቸው ትክክለኛ ትክክለኛ። አንዳንዴ በቃ ያው የሰው አመለካከቱ ይለያያል፣ የሁሉም ሰው አንድ አይሆንም። ነገር ግን ያው የእያንዳንዶቻቸውን አመለካከት ዛሬ ይላቸው መጥቻለሁ። እኔ በትክክል ምከታተላቸውን ምከታተላቸውን ይላቸው መጥቻለሁ። እስኪ ደግሞ እሱን እንስማው። ቲቪይና የልቤ ከውያ አብረው ዛሬ መጥተዋል። እንግዲህ እንደምናያቸው ከሆነ በጣም የተጣሉት፣ በጣም በጣም ተጣልተዋል። በጣም ተለያይተዋል። አይገናኙም፣ ስልክም አይደዋወሉምም። እንዳጋጣሚ ነው ዛሬ የተገናኙት። ያው እንግዲህ መልእክት ለኛ ለማስተላለፍ ብለው እንጂ ቪዲዮ ሁሉ እራሱን ለመስራት ፈልገው አልነበረም የተገናኙት። ነገም አይገናኙም። እስከ ዛሬም ተገናኝተው አያውቁም። እንግዲህ ከተለያዩ ሳምንት አለፋቸው። ይህ ምን ሳምንት አስራ አምስት ቀን አለፋቸው። እንግዲህ እንደምታዩት ዛሬ የእኛት ስለናፍቅ ናቸው፣ ብቻዬን ለማስደሰት ሲል ጥቅ ብለዋል። ስለመጣችሁ እናመሰግናለን። በዛው መልዕክት ይዞ መቷል። ብሮኬ ቅመሟን ቅመሟን አትንኩብኝ። እስከዛሬ ብዙ ነገር አሳልፈናል። አሁን ላይ ምን እንዳለን አታውቁም። አትናገሩ። በተለይ ቲክቶክ መንደራይ፣ አዎ እንዲ ነው የአራዳ መልስ። እየሰጣችሁ መቀጠል ነው እንጂ ከቪዲዮው ጋር እንደዚህ አይነት የአራዳ መልስ ስለ ቪዲዮ አስተያየት፣ ሀሳብ አስተያየት እየሰጣችሁ መከታተል ነው እንጂ ሰብስክራይብ ማንሳት፣ ይሄ መሳደብ፣ የሌለ ታሪክ ማውራት ምን ያደርጋል? ለእናንተም ለማንነታችሁም ጥሩ አይደለም። ምክንያቱም ሰዎች ነንና ነገ በምንን በመንገድ እንደምንገናኝ አናቅም ሁላችንም ማለት ነው። ሰው እንደዚህ እንደዚህ የአይነት ነገሮችን እየሰራችሁ በራሳችሁ መንገድ ስፈታ ዘና እያላችሁ እነሱም መከታተል ይቻላል። እነሱ ሙርት ይዝባችሁ፣ እናንተ ሙርት ይዝባችኋላችሁ። እናንተ እነሱ በትክክል ሲመጡ እናንተን በትክክል ትመጣላችሁ። የዚች እህት አነጋገር በጣም ተመችቶኛል። የመችሽ ላይክ አድርጌልሻለሁ ማለት ነው ቤተሰቦች። ሌላም ደግሞ አንድ ነገር ደግሞ ላሰማችሁ እስኪ። ግጥ ምን በሉት ምንም በሉት ላሰማችሁ እስኪ ውሸታም ሰው የራሱ ህይወት ተመሰቃቅሎ የእናንተን ህይወት ያመሰቃቅላል። እንደሚወዳችሁ ራሱ እውነት መሆኑን እርግጠኛ አትሆን ውይ፣ በጣም መጥፎ ነው። የእውነት የእውነት ውሸት፣ በጣም የሁሉ ነገር መነሻ ውሸት ነው። ውሸታም ሰው አስመሳይ ነው። ውሸታም ሰው ይሰርቃል። ውሸታም ሰው አይታመንም። ምክንያት ሳይኖር እንዴት ይዋሻል ሰው? ምንም ምክንያት ሳይኖር እኔ፣ በጣም መጥፎ ልማድ ነው፣ ህይወታችሁን የሚያመሰ ይሄ። በነገራችን ላይ ይሄ ማን ይረዳኛል? ምሳሌ ውሸታም ፍቅረኛ ያላት ሴት ትረዳኛለች። ውሸታም ፍቅረኛ ያለው ወንድ እኔ የማወራው ነገር ይገባዋል፣ እንዴት ህይወት እንደሚያመሰቃቅል። እኔ ከእንደዚህ አይነት ሰዎች ጋር ኖሬ ያውቃሉ? በዚህ ጋር ነው ብሎ በዚህ ነው ነገር እየው ኢቭን እንኳን በማይዋሽበት ነገር እንኳን ዋሽተውኝ አይታ፣ ምንድን ነው ለማለቴ ለምን ይሄን ማዋሸት እንዴ ውሃን ውሃ ብትለው የሆነ ነገር በጣም ከተቸገር እኮ ልትዋሸት ይችላል። ሁላችን መቼ ፐርፌክት፣ እኔም ፐርፌክት አደለም እኮ ግን፣ ምንድን ነው ነጥቤ፣ ምንድን ነው ትርፌ በጣም የዋሹ ሴቶች አሉ። በጣም አደገኛ፣ ከተናገረችው ግማሹ ውሸት። ከእንደዚህ አይነት ሴቶች ተጠንቀቁ። ሁል ጊዜ ባሉበትና ባስቀመጥክባቸው መኖርና መቆየት ስለማይችሉ እስከ መጨረሻ ድረስ ውጤታቸው ማየት የምችለው አንተ በተረጋጋ መልኩ ነው። ብሩኬ አንተ ንጹህነት ግን ውስጥህም ያውቀዋል። ቤተሰቦችም ያውቁልሃል። ዳኒ ጋር ስላለው ነገር ምንም የሚያስጨንቅ ነገር የለም። ማንም ሰው ከጎን በውሸትም ሆነ በእውነትም ሆነ ከዳኒ ጎንም ቆሞ ከምንም እግዚአብሔር ካልፈቀደው በላይ የሆነ ነገር ካለብህ መሆኑ መፈጠሩ አይቀርም። ሶ አስመሳይ ሰዎችን መራቅ ብቻ ነው የሚያስፈልገው። ከዛ ውጭ ምንም መልስ መስጠት ለእነሱ እንዲ ማጨብጨብ አያስፈልግም። የመሰለህን ነገር እያደረግ እያየ እያዩህ እያያቸው ትመራቸዋለህ። ምንም ማድረግ አይቻልም። ይሄ በቃ ተፈጥሮ ነገር ላይ የተሰጠ ነው። በእርግጥ ይገባኛል። ላንተ እንደዚህ ወታ የምትናገረው በሚዲያው ላይ ያኔ እነሱ ምንም በማያውቁት ነገር ልክ እንደ ውሻ ሲባሉ ሲጣሉ በስደት ላይ በኛ የተነሳ እያለ ነው፣ ተጨንቆ ነው በነገራችን ላይ መልስ የሰጣቸው እንጂ፣ ወይም ለሱ ክብሩ ቆጭቶት ወይም ደግሞ ሌላ ነገር አስቦ ምናምን እንዳይመስላቸው። ቤተሰብ ለእናንተ ስላሳስበው ነው፣ ለስደተኞች እህቶቹ ስለሚያስብ ነው ብሩ መልስ የሰጠው። ብዙ ጊዜ መልስ ለምን ይሰጣል ሚዲያ ላይ ሆኖ አትናገሩኝ ይላል ምናምን ብላቸዋል። ለዛ አይደለም፣ ቤተሰቦቹን እህቶቹን በጣም ስለሚወድ ነው አይምስላችሁ።